ሰላም ጤና ይስጥልኝ የጆቲቶር ተከታታዮች፣ እንደምናላችሁ ጆኒኔን ከጆቲቶር ዳሬ። እጅግ በጣም አስደሳች የሆነ ነገር ነው ይዤላችሁ የመጣሁት። ዲቪ 26 ውጤት ሚያዝያ 25 17 ከምሽቱ አንድ ሰዓት ላይ ይለቀቃል። እንዴት ውጤታችሁን ማየት እንደምችሉና ውጤታችሁን ለማየት ምን ምን አይነት ነገሮች ያስፈልጓል የሚለውን አሁን እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ዲቪ ሀያ ስድስትን ለማየት ሶስት ወሳኝ ነገሮችን ማዘጋጀት አለባችሁ። አንደኛ የሚያስፈልጋችሁ ነገር ምንድን ነው? ዲቪ ስትሞሉ የመጨረሻውን ኮንፎርሜሽን ነምበር መያዝ ይኖርባችኋል። ሁለተኛ የያስም ያስፈልጋል። ሶስተኛ ላይ ደግሞ የትውልድ ዓመተ ምሕረት ያስፈልጋል። ሶስቱን ይዛችሁ ውጤታችሁን ማየት ትችላላችሁ ማለት ነው። ስለዚህ እንዴት ነው ዲቪ ሎተሪ ቤታችን ቁጭ ብለን በስልካችን ላይ እንዴት ውጤት የዲቪ ሎተሪ ውጤትን ማየት እንችላለን የሚለውን አሁን አሳያችኋለሁ። ስለዚህ ምንድን ነው የምታደርጉት? ስልካችሁ ላይ ጎግል ላይ ትገባላችሁ ጎግልን ትከፍቱልኛላችሁ ልክ እንደዚህ ጎግል.ኮም ብላችሁ ጎግልን ትከፍቱና እዚ ጋር ዲቪ ዲቪ 2026 ስታተስ ቼክ ብላችሁ ትጽፋላችሁ። ጎግል ላይ ችን ትጽፋላችሁ። ዲቪ 26 ስታተስ ቼክ የምትለን ችን ተከፍተ ትመርጣላችሁ። ከዛ ኤሌክትሮኒክ ዳይቨርሲቲ ቪዛ የምትላለች መጀመሪያ ላይ ችን ትመርጣላችሁ ማለት ነው። እሱን ከመረጣችሁ በኋላ ዝች ጋር እንደምታዩት ምን ምትል ነገር አለ። ቼክ ስታተስ የምትላለች እሷን ትመርጠታላችሁ። ቼክ ስታተስ ከዛ ዝች ጋር ኮንቲኒው የምትላለች ኮንቲኒው ትሉታላችሁ። ልክ እንደምታዩት ቅድም እንደነገርኳችሁ ዲቪሎተሪያችሁን የዲቪሎተሪ ውጤት ለማየት ሶስት ነገሮች ያስፈልጋል ብለናል። ኮንፈርሜሽን ነምበር፣ ላስት ኔም ኦር ፋሚሊ ኔም ያስፈልጋል እና ምንድን ነው ሌላኛው ይር ኦፍ በርድ ያስፈልጋል ብለናል። ስለዚህ እነኚህን ነገሮች በጥንቃቄ መሙላት ያስፈልጋል። እዚች ጋር ኮንፈርሜሽን ነምበር ጋር እዚህ ላይ ነው ኮንፈርሜሽን ነምበራችሁን የምጽፉት። ስለዚህ እዚህ ጋር ካፒታል ሌተር ማድረግ ይጠበቅባቸዋል። ሌተሮቹን ካፒታል ሌተር ሌሎቹ ነንበሮችን ደግሞ ነንበር ከሆኑ ነንበሩን መጻፍ ያስፈልጋል ማለት ነው። ግን ሌተሮች ካሉ ሌተሮችን ካፒታል ሌተር ማድረግ ያስፈልጋል ማለት ነው። የላኛው ፋሚሊ ኔም እዚህ ላይ ትጽፋላችሁ። ሶስተኛ ላይ ደግሞ ይር ኦፍ በርት እዚህ ጋር ትጽፋላችሁ ማለት ነው ከዛ ወደ ታች ትሄዱና እዚች ጋር እንደምታዩት አውተንቲኬሽን አለ። አያችሁት? አውተንቲኬሽን እዚች ላይ ነው ችን ቁጥር መልሳችሁ እዚጋ መጻፍ ነው። እነኝን ነገሮች ቴክስቶቹ እዚ ጋ ያሉትን ቴክስቶች ና ቁጥሮች መጻፍ ነው። ካፒታል ከሆነ ካፒታል፣ ስሞል ከሆነ ስሞል እያደረጋችሁ ልክ እዚ ጋ ባለው መንገድ ይሄን አውተንቲኬሽን ነምበር እዚጋ ትጽፋላችሁ ማለት ነው። ከዛ መጨረሻ ላይ ምን ትላላችሁ? ሰሚ ትሉታላችሁ ማለት ነው። ልክ ሰሚ ስትሉት ከተመረጣችሁ ምን ያደረጋል ማለት ነው። እንደተመረጣችሁ ይነግራችኋል ማለት ነው። ማለት ተመርጣችኋል የሚል ሜሴጅ ይመጣላችኋል ማለት ነው። ስለዚህ በዚያንም መንገድ ቤታችሁ ቁጭ ብላችሁ በስልካችሁ የዲቪሎተሪ ውጤታችሁን ማየት ትችላላችሁ ማለት ነው። ስለዚህ ለሁላችሁም መልካም እድል ተመኘውላችሁ። ሌላኛው ኮንፈርሜሽን ነምብራችሁ የጠፋባችሁ ሰዎች ካላችሁ እንዴት ኮንፈርሜሽን ነምብራችሁ ማግኘት እንችላለን የሚለውን ነገ ወይ ከነገ ወዲያ አዲስ ቪዲዮ ሌላ ቪዲዮ ስራላችኋለሁ። እስከዚያው ድረስ ግን አሁንም በድጋሚ መልካም እድል ላለው። ጆኒ ነኝ ከጆ ቲዩቶር፣ ይሄ ዩቲዩብ ቻናልን ሰብስክራይብ አድርጋችሁ ሰዎች፣ ሰብስክራይብ ማድረጋችሁ እንዳረሱ፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን እንዳረሱ። እንደዚህ አይነት እጅግ በጣም ጠቃሚ የሆኑ መረጃዎችን ጆ ቲዩቶር ላይ ስለምታገኙ እንደምታዩት፣ አዲስ ነው ዩቲዩብ ቻናሉ። ስለዚህ ሰብስ ሰብስክራይብና ሼር ማድረጋችሁን እንዳረሱ። መልካም ጊዜ ሆንላችሁ። ቻው ቻው። ሰላሙ